ሰላም ጤና ይስጥልን ውድ እና የተከበራችሁ የአንድነት ሚዲያ ተከታታዮች እንደምን አላችሁ? ግንቦት 18 2017 ዓ ም ህረት ከአንድነት ሚዲያ ዜና ይዘን መተን አልተከታተሉን ሰበር የድል ዜና በዛሬው ዕለት ግንቦት 18 2017 ዓ ም የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና አውራሪውና ገዳዩን የአብይ አህመድ ቅጥረኛ እያሽ መደመደውና የቀጡ ቅጣት እየቀጠ ይገኛል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና በዛሬው ዕለት ዘመቻ ቋራ ቃል ኪዳን ቋራ ላይ ተጀምሯል። የአማራ ፋኖ የህልውና ትግሉን ከፍተኛ ድል እየተቀዳጀ በላቀ የአውደ ውጊያ የበላይነት በጠላት ላይ የስነ ልቦና እና የሞራል ብልጫ የወሰደበት ሁኔታ ላይ ይገኛል። የዘመቻው ዓላማ በታሪካዊ ቦታ ቋራ ምድር የአማራ ፋኖ ብሔራዊ ኃይል ምስረታን በማስመልከት እና የጥምር ስራን ለማስታወቅ የታቀደ ነው። በዚህም አውደ ውጊያ የተሰለፉ የጎንደር ቀጠናና አብስቶች ከተለያየ ክፍለ ጦር ኮር አባላት ነው የተውጣጡ። አሃዶች ከደቡባዊ ጎንደር ቀጠና ሜጀር ጀኔራል ውባንታ አባታ አንደኛ ኮር የተውጣጣ አንድ ሻለቃ፣ ከማዕከላዊ ጎንደር ቀጠና ከግዙፉ ጎንደር የበጋሸው ጦር አንድ ሻለቃ፣ ከታድሎ ብርሃን ክፍለ ጦር አንድ ሻለቃ፣ ከጥቁር አንበሳ ክፍለ ጦር አንድ ሻለቃ እና ከሁለተኛ ኮር ከቋራ ኦሜድላ እና ከአድዋ ክፍለ ጦሮች ሁለት ሁለት ሻለቃዎች ከዞብር ጃኑ እና ቴዎድሮስ ክፍለ ጦሮች አንዳንድ ሻለቃዎች የተውጣጡ ናቸው። እስካሁን በነበረው ከባድ ትንቅንቅ የወገን የበላይነት የነገሰበት እና የቋራ ቃል ኪዳን የበላይነት እና የአንድነት ብርታት ተምሳሌት የነገሰበትም ነው። በዚህ ትንቅንቅ በበዛበት የትግል አውደ ውስጥ የወገን ጦር የቋራ ወረዳ በሙርን የተቆጣጠረ ሲሆን ጠላት ሙሉ በሙሉ የተደመሰሰ እና የረገፈ እንደሆነ ለማወቅ ተችሏል። በሌላ የግንባር ዜና የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ኮር ሁለት አሃዶች ካላ ኮርማ እና ዲቢና ወርቄ ባለሽሩጡ ለወራት የሰለጠናቸውን ፋኖች አስመረቀ። ሰልጥነን እንዋጋለን፣ እየተዋጋን እንሰለጥናለን በሚል መሪ ቃል በርካታ ቁጥር ያላቸውን ምልምሎች ለወራት በማሰልጠን ወታደራዊና ፖለቲካዊ አቅማቸውን ከፍ በማድረግ በትናንትናው ለግንቦት 17 2017 ዓ ም አስመርቋል። የአማራ ሕዝብ ቅዱስ የህልውና ትግል ለድል ለማብቃት ሰራዊቱን በትጥቅ እና በሰው ኃይል ማጠናከር ተጠናክሮ የሚቀጥል ተግባራችን ነው ሲሉ የምስራቅ አማራ ኮር ሁለት ከፍተኛ አመራሮችም ገልጸዋል። መዳረሻው ድልና ነጻነት የሆኑ የአማራ ሕዝብ የህልውና ተጋድሎም ተጠናክሮ ይቀጥላል። በሌላ የግንባር ዜና የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት አብይት ሁነቶች በቀን 18-2017 ዓ.ም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በራሱ ጠበብቶች በፈበረከው መሳሪያ የአዲስ ዓለማየሁ ሰባተኛ ክፍለ ጦር እና የስድስተኛ ክፍለ ጦር የንጉሥ ተክለ ሃይማኖት ብርጌድ ፋኖዎች ጋር በመሆን ደብረ ማርቆስ በመግባት በዛሬው 13 ጥቃት ፈጽመዋል። ቦታው ደብረ ማርቆስ ቀበሌ 13 አንደኛ ፖሊስ ጣቢያ። ሁለተኛ ጥቃት የተደረገበት ሰዓት አስራ አንድ ሰዓት ከሀያ አምስት ደቂቃ የተገኙ ድሎች የፖሊስ ጣቢያውን መብራት ማንደድ እና ከጥቅም ውጭ ማድረግም ተችሏል። የቫንዶች መገልገያ ቁሳቁሶችም ወድመዋል። የፖሊስ ጣቢያው ቢሮ ወድመዋል። ሶስት የአገዛዙ አሽከር ሚኒሻዎች ተደምስሰዋል። ሁለት እግራቸው የተቆረጡ ሚኒሻዎች፣ አንድ እጁ የተቆረጠ ሚኒሻ እና አንድ ቀላል ቁስለኛ በአጠቃላይ ሶስት ሞት፣ አራት ቁስለኛ አድርገው ወጥተዋል። በሌላው በሁዲት ከተማ ወርቅ አባይ ብርጌድ በትናንትናው እለት ማለትም በቀን 17 2017 ዓ.ም ከጠዋቱ 4 ሰዓት እስከ ምሽቱ 1 ሰዓት በአንደኛው ሻለቃ እና በሁለተኛ አሳምነው ሻለቃ የጨበጣ ውጊያ ተካሂዷል። የወርቅ አባይ ብርጌድ አንደኛ እና ሁለተኛ ሻለቃ በስርዓቱ አገልጋይ የሆኑትን ባንዳ ሚሊሻዎች ስብሰባ ለማካሄድ ሲሞክሉ፣ ነበልባሏ አሳምነው ሻለቃ የፋሽዝም አገልጋዮቹ ሙትና ቁስለኛ አድርገዋቸዋል ሲሉ ፋኖ አደራጀው ተናግረዋል። ከዚህም በመቀጠልም አለም ማር አለም በር አካባቢ በሶስት አቅጣጫ የመጣውን ጠላት ስቦ በመምታት አስር ሙት እና 15 ቁስለኛ በማድረግ ጠላት ወደ መጣበት እግር አውጪ ብሎ ፈርጥቷል ሲሉም አክለዋል። ጠላት ፋኖን እየተቀላቀለ ነው። የፋኖ ፈጠራማ ክንድ አገዛዙን እያፈረሰ ነው። ይህም የተረዱም የጠላት መጠቀሚያ የነበሩ አካላት በየቀኑ ፋኖን እየተቀላቀሉ ይገኛሉ። ከዚህ በመሰረትም በዛሬው እለት ግንቦት 18 2017 ዓ ም ሰለሞን ንጉሴ ሙሉ ትጥቅ በመያዝ ከአድማ ብተና ተቋም ወደ አማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ባህር ዳር ብርጌድን ተቀላቅለዋል። በዛሬው ዕለት የብልጽግና አሽከር በመሆን ሲያገለግሉ የነበሩ አንድ ሚኒሻና አንድ መከላከያ አዲስ አለማየሁ ሰባተኛ ክፍለ ጦር ደጃዝማች ተድላ ጓሉ ብርጌድን ተቀላቅለዋል። የሞርተር አነጣጣሪው መሰረታዊ ወታደር ስጦታው ዳዊት የአቤ ጉበኛ ብርጌድን ተቀላቅለዋል። የዘጠና አምስተኛ ክፍለ ጦር የአምስተኛ ሬጅመንት የአራተኛ ሻምበል አባል የነበረው ወታደር ስጦታው ስርዓቱን በመቃወም አቸፈር ወንድዬ የአማራ ፋኖ ብሔራዊ ኃይል የግዙፍ ጎጃም አገው ምድር ክፍለጦር የአቤ ጉበኛ ብርጌድን ከነ ሙሉ ትጥቁም ተቀላቅለዋል። ተከታታዮቻችን፣ ለዛሬ የነበረን ዜና ይሄንን ይመስላል። በቀጣይ እስከምንገናኝ መልካም ጊዜ